ሰላም ጤና ይስጥልን። የተወደዳችሁ የሊቃናት ሚዲያ ተመልካቾቻችን እንደምንሰነበታችሁ፣ ይህ ሊቃናት ሚዲያ ነው። በመጀመሪያ ለዚህ ሚዲያ አዲስ የሆናችሁ ወደ ዩቲዩብ ቻናሉ በመግባት ሰብስክራይብ ያድርጉ። በመቀጠልም ቪዲዮውን ላይክና ሼር በማድረግ መንፈሳዊ አገልግሎቱን ለብዙዎች በማድረግ በረከተ ስጋ በረከተ ነፍስ ታገኙ ዘንድ ተጋብዛችኋል። እነሆ በዚህ መርሃ ግብራችን ደግሞ ዕለት ዕለት ያለማቋረጥ የአባቶቻችንና የእናቶቻችን የቅዱሳን ተጋሎ በመጽሐፈ ስንክሳር በኩል ወደ እናንተ የምናደርስበት መርሃ ግብራችን ነው። ይህንን መርሃ ግብራችን ዕለት ዕለት በመስማት ላይክና እና ሼር በማድረግ በረከትን ታገኙ ዘንድ እየጋበዝን ወደ ዕለቱ ስንክሳር እንሄዳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁም ቆዩ። በስማ በወሉ መንፈስ ቅዱስ አህዱ አምላክ አመስራሁ አሚሩ ለሰኔ በዛት ለት ተስካረ ባላ አብይ ዘግዝእትን ቅድስት ድንግል ማርያም ወላዲት አምላክ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስም ሰኔ 21 በዚች ቀን የአዳምና የዘሩ ድነት የተወገደ የተደረገባት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የእረፍቷ በዓል መታሰቢያ ነው። በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጻች። ይኸውም ጳውሎስ እና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና ጌታችን በኢየሱስ ክርስቶስ አመኑ። ከሰዎችም ቤቶች በቀር ቅዱሳን ቁርባንን ከሚቀበሉ ቤተ ክርስቲያንም አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመዱ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም ምን አልሰራንም። ነገር ግን የምንሰራው እስኪያስረዳን ድረስ ወደ እግዚአብሔር እንደጸለዩና እየማለዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። እንዲህም አዘዟቸው። በሱባኤው ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸውና ሐዋርያትም ሁሉ ከየሀገሩ ሁሉ እስከ ፊልጵስዎስ በደመና ሰበሰቧቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንን ባረካቸው። እንዲህም ብሎ ነገራቸው ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘን አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ይችንም ብሎ ከከተማዋ በስተምስራቅ በኩል አወጣቸው። ቤተ ክርስቲያኒቱን ቦታና መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱም ህንፃዋ እስከተፈጸመ ድረስ ድንጋዮችን በሐዋርያት ልጆች ውስጥ ይለመልሙ ነበር። ጌታም ንዋየ ቅዱሳትን አለበሳቸውና መሰዊያውንም አዘጋጀ። ከዚያም በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾማቸው። ይህም ሊቃነ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቋ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች ሶስት ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባንን ቅዳሴ ስርዓት ያከናውኑ ዘንድ ለእነርሱ ስጋውን ደሙን ያቀብላቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ስጋውን ደሙን ለሐዋርያት ያቀብላቸው፣ እንዲህም አላቸው። በዚህም ቀን የእጃቸውን ስራ እንዳይሰሩ ህዙ ሁሉ አዘዟቸው። ይሆን በሰኔ ወር ሀያ አንድ ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያንጹ ሆኑ። በቂሳሪያው የቃነ ጳጳሳት በባስሌዎስ ዘመን እንዲህም ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሰራ ጊዜ በውስጡ የእመቤታችን የማርያም ስዕል ይስልበት ዘንድ ሰሌዳ ፈልጎ ሰዎችን በአንዳንድ ባለጸጋ ዘንድ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስሊዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው እንጂ እኔ ፈቃደኛ አልሆንም። ከዚህ አልፎ በመድፈር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑ በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቆች፣ እንቁ ጋር ወደ ቅዱስ ላሊበላ አምጥተው የአባቶቻችን በደል ያቃልለት ዘንድ ለመኑት። ቅዱስ ባስሊዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስለው ዘንድ ለሳሊው ሰጥተው እመቤታችን ቅዱስ ድንግል ማርያም በሌሊት ራይ ለቅዱስ ባስሪዎስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰው እጅ ወስዷታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ግል ስዕል ያለበት በቀኙ የአንዲቱን በግራው ሆኖ የተሳለውን ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስሪዎስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄዶ ያንን ሰሌዳ አገኘው። ወደዚያች ቤተ ክርስቲያንን በታላቅ ደስታ መጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት ውስጥ ምሰሶው እንዳሉ አስረዳው። እነርሱም አምጥተው በመቅደሱ ፊት ለፊት እንዲያቆሙ በላያቸው ስዕሏን እንዲያኖሩ አዘዘ። ቅዱስ ባስልዮስም እነዚያ ምሰሶዎች ያመጣቸው ዘንድ ሂዶ መሰውያውን ሊከለክሉት ፈለጉ። ጌታችንም ኃይላቸውን እንደመሰሰ እነዚያ ምሰሶዎችም አብቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን የቅድስት ንግድ ማርያም ስዕል አስቀምጠው እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧ የታጠቡ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈወስ የዘይት ቅባት የፈሰሰ ይህ ሁሉ የሆነ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን በከበረበት በሰኔ በሀያ አንድ ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑ ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አቅርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷ ባል እንደወለደችውና እህቷን እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ ሶስት ኃጢአቶችም ሰራች፣ ግን ወደ ቤተ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያም ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻቸው፣ እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት ደፍራለችና። እኛ ሁላችንም የክርስቲያን ወገኖች አምላክን እንደወለደች ለእመቤታችን ለከበረች ለድንግል ማርያም ለመታሰቢያዋ በዓል ልናደርግ ይገባል። ስለ እርሷ ለአዳም እና ለሁላችን ልጆች ድህነት ሆኗል እና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷም ለመረጣትና ለወለዳት በስጋዋ እንድ ለወለደችው ላደረገ ለእግዚአብሔር ምስጋና ይሁን። በእመቤታችን በቅድስት ድንግል ማርያም ጸሎት ይማረን፣ በረከቷም ከሁላችን ጋር ይኑር ለዘላለሙ አሜን።

ሰማ ወገብሩ ተስካራ። ዳግመኛም በዚች ቀን ከምስር ሀገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንዴናው ገዥ ከአርማቴዎስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እስኪያመልክ የሚያዝን የዲዮግልጣኖስ የመልዕክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከህዝቡ መካከል ተነስቶ የንጉሱን ደብዳቤ ወስዶ ከህያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የካዲው ንጉስ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጸጉር ይዞ አንስቶ ከምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመናው እንዲደቁ ታዘዘ። እርሱም የህያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልእክተኞቹን ልኮ ከስቃዩ አድኖ ጤነኛ አደረገ። ወደ መኮንኑም ቀርቦ ከያው እግዚአብሔር ልጅ ከአንዱ ከእግዚአብሔር በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜም ይዞ ጽኑ ስቃይ አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋውን እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው። ከከተማውም ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኳንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም እና አንተ ከሃዲ እረፍ ብሎ ጮኸ። ይህ ድንቅ ተአምር አይተው ቁጥር የሌላቸው ብዙ ሕዝብ ክብር ይግባው እና በጌታ በኢየሱስ ክርስቶስ አምነ በሰማይትነት ሞቱ። መኳንኑንም ማሰቃየቱ በሰለቸ ጊዜ ራሱን በሰይፍ እንዲቆርጥ ታዘዘ። የድል አድራጊነትን አክሊል በመንግስት ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን አሜን። ሰላም ለጢሞቴዎስ ማይከል ጉባን ዘዜ ነው እንበለ ክርስቶስ አምላክ ከመኢሃሉ ለትእዛዘ ንጉስ እዝኖ ሶበ ይጸለው አብሰልዎ ሰልዎ ውስተ የገን አንዲዶሙ አወ እስከ ሥጋሁ ከመማዶ ምህዋ በዚህችም ቀን ለአባቶቻችን ሊቃነ ጳጳሳት አራተኛ የሆነው የእስክንድሪያ ሊቀ ጳጳስ አባ ከላዲያስ አረፈ። ይህም ቅዱስ በወንጌላዊው ማርቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ዲቁና ሾመው፣ ደግሞም ቅስና ሾመው። የቤተ ክርስቲያንም ትምህርት ህገ ጠንቅቆ ተማረ። አባ ሜሊዮስም ባረፈ ጊዜ ይህንን አባት መርጠው በእስክንድሪያ ከተማ ሊቀ ጳጳስ ሾሙት። አስራ አንድ ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስ መንጋዎችን ጠበቁሉ። እግዚአብሔርን እያገለገሉ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በጸሎት ይማረን። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ከላውዲያኖስ ልሁቅ ውስተ ጎልህቅ አበው አርባ እንበይነ ሁረት ከሰናይ እሙረተ ሰብ ጸጋው ከጥምቀተ ወሲመተ ክህነት በርስ ሰርቄ ጳጳሳት ማርቆስ ብፁዕ። በዚችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንድ ስቴት ላይ ላደረገው ተአምር መታሰቢያ ነው። በረከቱ ከኛ ጋር ትኑ ለዘላለሙ አሜን። ሰላም ለቶማስ ድረ ለብሲት አህየዋ ለቤተ መያሲ እንተ ሃረይዋ ሶበ ተሰአላ ትንግበር አመ በጽሐት በነሶሰዋ ትቤሎ ምስሌ እንዝሃሎ ከነዋት ሴአንን እፎ ለዘላከ ፄዋ በዚች ዕለት ሜሮን የተሰኘበት ነው። ዳግመኛም ሚያስታፍን አጽም የተገኘበት ነው። በረከታቸው ከኛ ጋር ትምሉ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራሁ ወሰኒው ለሰኔ በዛቲ ዕለት ተስካረ ባህሎሙ ለቅዱሳን ኩራን ቁዝሞስ

የተወደዳችሁ የሊቃናት ሚዲያ ተመልካቾቻችን ለዛሬ በመጽሐፈ ስንክሳር የነበረን ታሪክ የቅዱሳን አባቶቻችንና እናቶቻችን ተጋድሎ ይህንን ይመስል ነበር። በመርሃ ግብራችን ብዙ እንዳተረፋችሁና እንደተማራችሁ ባለሙሉ ተስፋንን። ታዲያ ለዚህ ሚዲያ አዲስ የሆናችሁ ወደ ዩቲዩብ ቻናሉ በመግባት ሰብስክራይብ፣ እንዲሁም ቪዲዮውን ላይክ እና ሼር በማድረግ በረከትን ታገኙ ዘንድ በልዑል እግዚአብሔር ስም እየጠየቅን በነገው ዕለት ደግሞ በዚሁ መርሃ ግብር እስክንገናኝ ድረስ ሰላም ቆዩ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።